እንኳን አደረሳችሁ ጾም እስከ ስንት ሰዓት እንጹም የቅድስት ቤተ ክርስቲያናችን ስርዓት በልኪት እና በምክንያት የታጀበ ነው ጾምን ስንመለከት አብዛኞቻችን በተለምዶ 3 6 7 9 ብሎም 11 ሰዓታት እያለን እንጾማለን እንጂ የአዋጭ አጽዋማት የተወሰነ የተገደበ ሰዓት አላቸው ፍትሐ ነገስታችን ህማማት እስከ 12 ሰዓት ይጹም ሌሎች አጽዋማት በዓለ ልደት እና ጥምቀት ረቡዕ እና አርብ የሚውሉባቸው ካልሆነ በቀር እስከ 9 ዘጠኝ ሰዓት ይጹሙ። በፍትሐ ነገሥታችን ምዕራፍ 15 ቁጥር 566 ላይ ተጠቅሶ ይገኛል። የአጽዋማትን ዝርዝር ካስቀመጠ በኋላ በዚሁ አንቀጽ ቁጥር 572 ላይ በእነዚህ በታዘዙ ጾሞች በቀኑ እስከ 9 ሰዓት ድረስ ይጹሙ። ከዚህ አብልጦ የጾመ ግን ዋጋው ይበዛለታል። ከጥሉላት ምግቦች መታቀብ ካልሆነ በቀር እሁድና ቅዳሜ ግን አይጹሙም ብሏል። አብይ ጾም ሁዳዴ፣ ጾመ አርባአ ግን በጣም እጅጉን ይለያል። አብይ ጾም መጀመሪያ ሱባኤው ፀሐይ እስኪገባ ድረስ ይጹም፣ ሌሎች ሳምንታት እስከ 11 ሰዓት ይጹሙ። በሰሞነ ሕማማት ግን ኮከብ እስኪወጣ ይጹሙ ብሎ በፍትሐ ነገሥታችን ምዕራፍ 15 ቁጥር 595። ፍትሐ ነገሥት ቁጥር 578 ላይ ደግሞ የሰሙነ ሕማማትን አርብና ቅዳሜን ግን በሁለቱንም ቀናት ምንም ሳይበላ የሚችል እስከ ሌሊት ዶሮ ጩኸት ድረስ ምንም አይቅመስባቸው። ሁለቱን በአንድነት መጾም የሚቻለው ግን ቅዳሜን ይጹም ተብሎ በሕግ ተሰርቷል። ይቀጥላል። ይቆየን።